ጋይዝ ተሸውደናል ተሸውደናል ዴዚ ኢትዮጵያ ነው ያለችው ሰላም ሰላም ጤና ይስጥለኝ ውድና የተከበራችሁ የቻናሊ ቤተሰቦች እንዴት ናችሁልኝ እኔ በጣም ደህና ነኝ አለሁ እግዚአብሔር ይመስገን እንግዲህ ለቻናሊ አዲስ የሆናችሁ ቻናሊ ሰብስክራይብ በማድረግ ቤተሰብ ሆኑ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እንግዲህ ያው ቤተሰብ ትናንትና በነገርኳችሁ መሰረት አዲስ አዲስ ነገር ሲኖር ከችላለሁ ባልኩት መሰረት እንግዲህ ዛሬም ከች ብዬላችኋለሁ ትላንትና እንደነገርኳችሁ የዴዚን ጓደኛ ጓደኛዋ ሳይሆን ያኒ ታቃለች። ስለሷ አይቀራረባሉ ና ኢንስታግራም ላይ ጠይቂያት ነበረ። እሷም ያለች ምንድን ነው ዴዚ አሌክስ ጋ ኦርመሲ ጋ እንደምትሄድ ነው ጓደኛዋ የምታቀው። ለእኔም የነገረችኝ እንደዛ ብላ ነው። ዴዚም ለልጅቷ ያለቻት እንደዛ ነው። በግልጽ የት እንደምትሄድ አልነገረቻትም ነበረ እና ልጅቷ የምታቀው ዴዚ አሌክስ ጋር ኦር መሲ ጋር እንደምትሄድ ነው። እና አድናቂዎቿን ፕራንክ፣ ሰርፕራይዝ ለማድረግ አለ አደለ፣ ሳትናገር ሂዳ እነሱን አግኝታ እኛን ሰርፕራይዝ ለማድረግ ነበረ፣ እንደዛ አይነት ነገር ብላን የነገረቻት እና ልጅቷም ሳወራት ለኔ ያንን የነገረችን ቤተሰብ ነገሩ ግን እንደዛ አይደለም። መግቢያ ላይ ካያችሁ ዴዚ ወደ ኢትዮጵያ ስትሄድ የቀረጸችው ኢንስታግራሟ ላይ ፖስት ያደረገችው ስቶሪ ነውና ያው ኢትዮጵያ መሆኗን አውቀናል ማለት ነው። ያላያችሁ ካላችሁ ኢንስታግራሟ ላይ ስቶሪዋን ገቡና ስቶሪ ላይ ፖስት ያደረገችውን እዩ። ዴዚ በአሁኑ ሰዓት ኢትዮጵያ ነው ያለችው። አይታችሁ ከሆነ አሌክስ ትናንትና ማታ ላይቭ ላይ ነበረና በጣም ደብሮታል። አይዶኑ በመሀላቸው ምን እንደተፈጠረ ምን እየተፈጠረ እንዳለ ምንም ሊገባኝ አልቻለም። እኛ የምናስበው ሌላ፣ እየተፈጠረ ያለው ነገር ሌላ። እኛ የምንጠብቀው ሌላ፣ እየተፈጠረ ያለው ነገር ሌላ። በእውነት እኔ ትላንትና በጣም ደስ ብሎኝ ኢቨን ቪዲዮ ስሰራ በጣም ደስ ብሎኝ ነው፣ ግን ነገሩ ተቃራኒ ነው እየሆነ ያለው። ቤተሰብ እኔ እንደጠበኩት አደለም፣ ጓደኛዋ እንደነገረችኝ አደለም። ሁሉም ነገር ዴዚ በፍጹም ኢትዮጵያ ትሄዳለች ብዬ እኔ በፍጹም በፍጹም በፍጹም አልጠበኩም። ቤተሰብ የስቶሪዋን ሳየው ሰርፕራይዝ ነው የሆንኩት። እና አይዶ እንደም እንደውም ትላንትና እንትን ሲነጋገሩ እንደ ፕራንክ ሊያደርጉንም አስበው ነው ብዬ አስቤ ነበረ። ግን አላቅም በመሀላቸው ምን እንደተፈጠረ። ቤተሰብ እግዚአብሔር ወቅ እኛ እንደ አድናቂ እንደ ወዳጅ ልናደርግ የምንችለው ጸሎት ነው። እና ለዲዚም ኢንስታግራም ላይ ጽፌላታለሁ ከመለሰችልኝ፣ እኔ ለእናንተ ማል ሆኑ የለም ቤተሰብ ጽፌላታለሁ፣ ከመለሰችልኝ አሳውቃችኋለሁ። ምክንያቱም እኔ በእነሱ ምክንያት በእውነት ነው የምላችሁ ስራ መስራት አልቻልኩም። ሀሳቤ ሁላ እነሱ ጋር ነው። ለምን እንደዚህ ሆነ? ለምን እንደዚህ ኢትዮጵያ ሄደች? ለምንድን ነው አሌክስ ጋር አብሮ ላይቭ የማይገቡት ምናምን ከእህቱ ጋራም የተነጋገሩት ነገር አለ ታውቃላችሁ። ከትላንት ወዲያ ፖስት አድርጌ ያለው ከመሴ ጋራም ተጣልተዋሉ፣ እና ከአሌክስ እህት ጋር ማለት ነው። ምን እየተፈጠረ እንዳለ በእውነት አላውቅም። አሁን አንዳንድ ሰዎች እንደዚህ ቪዲዮ ሰርች ፖስት ሳደርግ ምን አገባሽ ምናምን የምትሉ ሰዎች ትኖራላችሁ። በደንብ ያገባኛል። አንድ ሰው ሚዲያ ላይ እንደዚህ ታዋቂ ሰው ሲሆን ወዳጅም ጠላትም ይኖረዋል። ገባችሁ። እኔ ደግሞ የእነሱ ወዳጅ ነኝ። ስለዚህ በሚዲያ የተሰማኝን ነገር የመናገር መብት አለኝ ገባችሁ ምን አገባሽ ምናምን እያላችሁ ኮመንት ለምትጽፉ ሰዎች ማለት ነው መብት አለኝ የመውደድ ልክ እናንተ እነሱ እንደምትጠሉ ላ እኛ ደግሞ እንወዳችኋለን ገባችሁ ደስ አላችሁ አሁን እንደዚህ በተፈጠረው ነገር ደስ አላችሁ ተደሰታችሁ በጣም ደግሞ አይሳካላችሁም ታያላችሁ በቅርብ ቀን ሁሉም ሰላም ይሆናል ሁሉም ወደ ነበረበት ፍቅራቸው ይመለሳል። የበፊቱ ሳቃቸው፣ ጨዋታቸው ጠላቶች ደግሞ በዛ ሰዓት እርር ልብን እስላላችሁ፣ መልካም የመቃጠል ጊዜ ብለን ቪዲዮ እንሰራላችኋለን ያኔ ማለት ነው። እና ቤተሰቦች እንደኔ እነሱን የምትወዱ አንድ ላይ እንዲሆኑ የምትመኙ ጸሎት አድርጉላቸው። እግዚአብሔር ወደ በፊቱ ፍቅራቸውና ሰላማቸው እንዲመለስላቸው፣ እግዚአብሔር ደግሞ ሁሉ ነገር እንደሚያስተካክል አምናለሁ። ሁሉ መልካም ይሆናል። አዲስ ነገር ይኖራል ብዬ ተስፋ አድርጋለሁ። ቤተሰብ አዲስ ነገር ሲኖር አሳውቃችኋለሁ። ቪዲዮስ እየሰራ ፖስት አደርግላቸዋለሁ ማለት ነው። እየተከታተልኩኝ ነው። የሆነች ነገር ስትኖር አሳውቃችኋለሁ። አትጨናነቁ። እናንተ ጸሎት ብቻ አድርጉላቸው። ሁሉም መልካም ይሆናል። ዴዚ ኢትዮጵያ መሆኗን ማረጋገጥ ከፈለጋችሁ ደግሞ መግቢያ ላይ ያደረግኩት ቪዲዮ ከሷ የእሷ ፖስት ያደረገችው ነው። ኢንስታግራሟ ላይ ገብታችሁ ማየት ትችላላችሁ። አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉባቸው።